ሰላም ለእናንተ ሁን የተወደዳቸው የቃሉ ቤተሰቦች በተስፋ ጽኑ በሚል ርዕስ አጭር ቆይታ ከኔ ጋር የምናደርግ ይሆናል። አብራችሁኝ እንድትቆዩ በትህትና ጋብዛችኋለሁ በተስፋ ጽኑ። እግዚአብሔር ተስፋን ይሰጣል። ከተስፋው ጋር አያይዞ ደግሞ የሚነግረን ነገሮች አሉ። ይህንን አድርግ፣ በዚህ መንገድ እንዲህ ስራ፣ እንዲህ አታድርግ እያለ እግዚአብሔር የሚናገረን ነገሮች አሉ። ተስፋ በጣም ትልቅ ነገር ነው። እግዚአብሔር የዘላለም ሕይወት ተስፋን ሰጥቶናል። በልጁ በኢየሱስ ክርስቶስ ያመኑ የዘላለምን ሕይወት እንደሚያገኙ መጽሐፍ ቅዱስ አስረግጦ ይናገራል። ይህ የማይሻር እውነተኛ ሀቅ ነው። በምድር ላይ በምንኖርበትም ጊዜ በአገልግሎታችን ዙሪያ እግዚአብሔር ተስፋን ይሰጣል። በልጆች ዙሪያ፣ በምንሰራው ስራ፣ በቢዝነስ ሊሆን ይችላል፣ በትምህርት ሊሆን ይችላል። በምንም ጉዳይ ውስጥ እግዚአብሔር ገብቶ ተስፋን ይሰጣል። የተበላሸውን ሊያስተካክል፣ የወደቀውን ሊያነሳ፣ የተጣመመውን ሊያቀና የከበደን የቸገረንን ነገር እግዚአብሔር ያስማጠንን ነገር ዞር ላይ ያደርገለን። እንዲህ የከበዱ ተስፋዎችን እግዚአብሔር መጥቶ ሲሰጠን አይተናል፣ ተለማምደናል። በእግዚአብሔር ቃልም ውስጥ ለብዙ ሰዎች እግዚአብሔር በዚህ መልክ ተስፋን ሰጥቷል። እንዲህ አይነት ተስፋ ከተሰጣቸው ሰዎች መካከል በዋናነት ሊጠቀስ ከሚችሉት እኔ በጣም ከሚገርመኝ ከምደነቅበት ሰው መካከል አንዱ ማነው ብትሉ ኢዮርባም ነው። በጣም የሚገርም ነው። የተስፋ ቃል እግዚአብሔር ሰጠው። ታሪኩ ያለው አንደኛ ንግሥት ምዕራፍ 11 እና 12 ላይ ነው። በጣም ሰፊ ታሪክ ስለሆነ ኢን ዲቴል አናየውም። በአጭሩ እዛ ላይ እንደምናቀው ሰለሞን እንግዳ ሴቶችን አግብቶ እነዚህ ሴቶች አማልክቶቻቸውን እንዲያመልክ ልቡን አዘነበሉበት ይላል። እግዚአብሔርም ይቆጣል። እግዚአብሔርም መጥቶ ይናገረዋል አንደኛ ንግሥት ምዕራፍ 11 ቁጥር 11 ላይ ይህንን ሰርተሃልና ያዘዝኩን ቃል ኪዳኔንና ሥርዓቴን አልጠበቅህምና መንግስትን ከአንተ ቀልጅ ለባሪያህ እሰጠዋለሁ ብሎ ይነግረዋል እግዚአብሔር። ነገር ግን በአንተ ዘመን አይሆንም፣ በልጅ በሩባም ዘመን ይህ ተፈጻሚነት ይኖረዋል ብሎ ይናገራል እግዚአብሔር። በቃ መንግስት ለሁለት ይከፈላል፣ ይቀደዳል፣ ካንተም እጅ ይወሰዳል ብሎ እግዚአብሔር ይናገረዋል። በዚህ መካከል ነው ስለ ዮርባም የእግዚአብሔር ቃል ምዕራፍ 11 ላይ አንድ ነገሥት ምዕራፍ 11 ላይ ምን አይነት ሰው እንደነበረና እግዚአብሔር ደግሞ መጥቶ የተናገረውን ነገር የሚነግረን። ሰለሞን በጣም ብዙ ጠላቶች ይነሱበታል። የኢዶሚያ ሰዎች ይነሱበታል። የሱባ ንጉስ የአራዛር ልጅ ይነሳበታል። ብቻ ምን አለፋችሁ ከግራና ከቀኝ ነገስታቶች ጠላቶች ብቅ ብቅ እያሉ ሰለሞንን ማስጨነቅ ይጀምራሉ። ሰለሞን ሌላ የተነሳበት ሰው አለ ኢዮርባም የሚባል ኢዮርባም ማለት ሰለሞን ከተማዎችን ሲሰራ ኢየሩሳሌምን ሲሰራ አንዳንድ ቦታዎችን ሲሰራ በጣም በትጋት አብሮት ይሰራ የነበረ ሰው ነው መጽሐፍ ቅዱስ ሲናገር የኤፍሬማዊው የናባጥ ልጅ ኢዮርባም በንጉሱ ላይ አመፀ ይላል እናቱም ጵሮአ የተባለች ባልቴት ነበረች። ሲንግል ማ። በንጉሱም ያመፀበት ምክንያት ይህ ነው። ሰለሞን ሚሎንን ሰራ፣ የአባቱንም የዳዊትን ከተማ ሰባራውን ጠገነ። ኢዮርባምም ጽኑ ሀያል ሰው ነበረ። ሰለሞንም ጎልማሳው በስራ የተመሰገነ መሆኑን ባየ ጊዜ በዮሴፍ ነገድ ላይ በዮሴፍ ነገድ ስራ ሁሉ ላይ ሾመው ይላል። ኢዮርባም ብርቱ ሰው ነው ሀያል ነው፣ ጽኑ ሰው ነው። በስራው ደግሞ ኤትክስ ያለው የተመሰገነ ሰው ነው። ስለዚህ በዮሴፍ ነገድ ስራ ላይ አለቃ እንዲሆን ሾመው ይላል። ኢዮርባም ተቆጣ። እንዴ እኔ እንደዚህ እየተጋው እየለፋው በስራ የተመሰገንኩ ሰውዬ በትልቅ ነገር ላይ መሾም ሲገባኝ እንደ ኤፍሬም ባሉ በራሴ ነገዶች ላይ ነገድ ላይ በትልቁ በዋናው በኤፍሬም ላይ መሾም ሲገባኝ በዮሴፍ ላይ ወስድ ታስቀምጠኛለ። ተቆጣ፣ ሄደ ይላል አመፀ በንጉሱ ላይ ላይ ወጥቶ ሲሄድ፣ ንጉስ ማን ነው፣ ነብዩ አኪያ ተገናኘው ይላል። በጣም ብዙ ነገር ነው ያወሩት ከአኪያ ጋር። ከዛ በኋላ አኪያ አግኝቶ ስማ አለው። ባጭሩ እስራኤል ለሁለት ይከፈላል። አስሩን አንተ እግዚአብሔር አስሩን ለአንተ ይሰጠሃል። ነገር ግን ለዳዊት ቃል ስለገባ አንዱ ነገድ ብቻ ለሩባ ወይም ደግሞ ለሰለሞን ልጅ ይቀርለታል፣ ሌላው ግን በአንተ እጅ ይወድቃል ብሎ ይናገረዋል፣ አኪያ ማለት ነው በዛ መካከል ግን በጣም አስደናቂ የሆነ የተስፋ ቃል እግዚአብሔር ይናገረዋል። አንደኛ ነገሥት ምዕራፍ 11 ቁጥር 38 ላይ ባሪያዬ ዳዊት እንዳደረገ ይላል። ዮርባምን ነው የሚናገረው፣ እግዚአብሔር ነው መጥቶ የሚናገረው። ባሪያዬ ዳዊት እንዳደረገ፣ ያዘዝኩህን ሁሉ ብትሰማ፣ በመንገዴ ብትሄድ፣ በፊቴም የቀናውን ብታደርግ፣ ስርዓቴንና ትእዛዜን ብትጠብቅ ከአንተ ጋር እሆናለሁ ለዳዊትም እንደሰራሁለት ጽኑ ቤት እሰራልሃለሁ እስራኤልንም ለአንተ እሰጣለሁ ብሎ የሚገርም የተስፋ ቃል ሰጠ ማለት ነው። ኢዮርብአም የሚጠበቅበት ነገር አለ። ኢንፋክት፣ እንደ አንድ እስራኤላዊ እግዚአብሔርን እንደሚያመልክ ማህበረሰብና ህብረተሰብ ስርዓቱን ወጉን ህጉን መጠበቅ አለበት። በፊቱ መመላለስ አለበት። እግዚአብሔርን ማክበር አለበት። ይሄን ነገር ብታደርግ እነ ሰለሞን የሰሩትንም ስራ ባትሰራ እኔ ከአንተ ጋር እሆናለሁ። በጣም የሚገርመኝ ግን እንደ ዳዊት ያለ ጽኑ ቤት እሰራልሃለሁ። እኔ ይሄ ተስፋ ቃል ለሌላ ንጉሥ ሲነገር አላየሁም። ሊኖር ይችል ይሆናል፣ እኔ ግን አልገጠመኝም። እንደ ዳዊት ያለ ጽኑ ቤት እሰራልሃለሁ ተብሎ በጣም የከበረ ትልቅ የተስፋ ቃል የተሰጠው ሰው ነው ኢዮርባም። ከንጉሱ አምጾ ወደ ግብፅ ይሄዷል ከንጉሱ አምጾ መንገድ በጀመረ ጊዜ ነው ይሄ ነገር የተነገረው። በጣም ክቡር የተስፋ ቃል ነው የተሰጠው። የሚጠበቅብህን አድርግ እነዚህ ነገሮች እንደ አንድ እስራኤላዊ ሲጀመር ላንተ ከባዶች መሆን የለባቸውም። ሕጉን፣ ስርዓቱን መጠበቅ በፊቱ መመላለስ እግዚአብሔር እንደተናገረው እንደ ቃሉ መሆንና ማድረግ ይጠበቅብሃል። እነዛን ነገሮች ብታደርግ እስራኤልን ላንተ ሰጣለሁ፣ እኔ ከአንተ ጋር እሆናለሁ፣ እንደ ዳዊት ያለ ጽኑ ቤት እሰራልሃለሁ ተብሎ የከበረ የተስፋ ቃል የተሰጠው ሰው ነው ኢዮርባም ወገኖቼ ወይ እግዚአብሔር የሰጣችሁን የተስፋ ቃል በዚህ ሰዓት እንድታስቡ ትፈልጋለሁ። ምንድን ነው ጌታ ያላችሁ? ምንድን ነው እግዚአብሔር የተናገራችሁ? በዘመናት መካከል እግዚአብሔር ምን አላችሁ? ምንድን ነው ተስፋ አድርጋችሁ ንቅ አድርጋችሁ ይዛችሁ እግዚአብሔርን እየተጠባበቃችሁ ያላችሁበት ነገር? እንዳትለቁ እሱን። ይሄ ከተነገረው በኋላ ምዕራፍ 12 ላይ ስትሄዱ መንግስት ለሁለት ይከፈላል። ዛዲት ሄድ ውስጥ አንግባ። ኢዮርብአም ይላል። ምዕራፍ 12 ቁጥር 25 ላይ መንግስት ለሁለት ይከፈላል። ሮብአም ይቆጣና ወታደር ሰብስቦ ሄዶ እንደገና አንድ ለማድረግ ጦርነት ሊጀምር ሲል እግዚአብሔር መጥቶ እንዳታደርገው በወንድሞች ላይ ጦርነት አታውጅ ብሎ በወንድሞች ላይ ጦርነት አታውጅ ብሎ እንዲቀመጠ እግዚአብሔር ይናገረዋል። ዮርብአም ሰምቶ ይቀም ማን ሮብአም ጦርነቱን ያስቀራል። አንኛ ነገሥት ምዕራፍ 12 ቁጥር 25 ላይ ዮርባአምም በተራራማው በኤፍሬም ሀገር ሴኬምን ሰርቶ በዚያ ተቀመጠ ይላል። አሁን መንግስትን ጨበጠ፣ ስልጣን ያዘ። ደግሞ ጵኒኤልን ሰራ ይላል። እንደተናገረው እግዚአብሔር ስልጣን ላይ አወጣው፣ መንግስት ያዘ፣ ህዝብ ማስተዳደር ጀመረ። በዚህ ጊዜ መሆን የሚገባው ነገር እግዚአብሔር የተናገረው ነገር እየተፈጸመ ስለሆነ መሆን የሚገባው ነገር ኢዮርብዓም ዞር ብሎ እግዚአብሔር የተናገረውን ነገር ማሰብ ነው። በመንገዱ ቢሄድ፣ ስርዓቱን ብጠብቅ፣ በፊቱ ብመላለስ፣ ቅን የሆነውን ነገር በአምላኬ በእግዚአብሔር ፊት ባደርግ፣ እግዚአብሔር ያለኝ ነገር አለ፣ ከኔ ጋር ይሆናል፣ እስራኤልንም ይሰጠኛል ደግሞም እንደ አባቴ እንደ ዳዊት ያለ ጽኑ ቤት ይሰራልኛል ብሎ ያንን የተስፋ ቃል እንቁ አድርጎ ይዞ አሁን መመላለስ የሚጀምርበት ታይም ነበረ። እዚህ ጋር ሲሆን የተስፋው ቃል ፍጻሜ እያገኘ መሆኑ እየተጀመረ መሆኑ ገብቶት በተስፋው ቃል፣ እግዚአብሔር በተናገረው ነገር ላይ መጽናት መጀመር የነበረበት ታይም አሁን ነበር፣ ጊዜው አሁን ነበር። ነገር ግን አንድ ነገር ሆነ ይላል። በልቡ ሌላ ነገር ማሰብ ጀመረ። ኢዮርብዓምም ይላል ቁጥር 26 በልቡ አሁን መንግስት፣ ወደ ዳዊት ቤት ይመለሳል፣ ወደ ሮብዓም ማለት ነው ይመለሳል። ይህ ህዝብ በእግዚአብሔር ቤት በኢየሩሳሌም መስዋዕትን ያቀርብ ዘንድ ወደ ኢየሩሳሌም ቢወጣ የዚህ ህዝብ ልብ ወደ ጌታቸው ወደ ይሁዳ ንጉሥ ወደ ሩባም ይመለሳል። እኔንም ይገሉኛል አለ። እግዚአብሔር የተናገረውን ነገር ረስቶ ወደ አምልኮ ቦታ ወደ ኢየሩሳሌም ሲሄድ ወደ ሩባም ይመለሳል፣ እኔን ይክደኛል፣ ይገሉኛል ብሎ አሰበ ይላል። ፈራ፣ ደነገጠ ምንስ ቢመጣ ወገኖቼ ወይ እግዚአብሔር የተሰጣችሁ የተስፋ ቃል ጥብቅ አድርጋችሁ ስትይዙ እግዚአብሔር ብሏልና፣ ከእናንተ የሚጠበቀው ይህንን የተስፋ ቃል መያዝና እግዚአብሔር ሁኚልኝ አድርጊው ስሪ ብሎ የሰጠሽን የሰጠን ያንን ነገር ማድረግ ነው እንጂ ሁኔታዎችን ቁጭ ብለህ አናላይዝ ማድረግና ኢንተርፕሬት ማድረግ ለአንተ አልተሰጠም። አደገኛ ነው። የማይሆን ነገር በልብ ውስጥ እንዲገባ ያደርጋል። ነገሮችን ማብጠልጠል ጀመረ በልቡ ማሰብ ጀመረ። ሀሳቦች ይመጡ ጀመር። እግዚአብሔር ያለውን የተሰጠውን የተስፋ ቃል ፈጽሞ ረስቶ በልቡ ሀሳብ ማውጣትና ማውረድ ጀመረ። ወደ ንጉሳቸው ወደ ሩባ ሜዳሉ እኔንም ይገሉኛል ብሎ ፈራ ይላል። ደነገጠ። በቃ አሰበው። ምንም የተፈጠረ ነገር ግን የለም። እንዴት እግዚአብሔር እንደዚ አይነት የተስፋ ቃል ሰጥቶት የተስፋውን ቃል ብቻ ሙጭጭ ብሎ እሱን ይዞ እግዚአብሔር የተናገረውን ነገር እያሰበ እግዚአብሔርን አምኖ እንዴት መቆም አቃተው? ቢሄድስ ቢሰዋስ ተመልሶ መምጣቱ አይቀርም። እግዚአብሔር የተናገረውን ነገር እሱ መፈጸሙ ነው እንጂ የሚጠበቅበት ሕዝቡ የሚያደረገውን ነገር ማሰብ አናላይዝ ማድረግ ግን አልተሰጠውም፣ አልተፈቀደለትም አቅም እዛ ውስጥ መግባት አልነበረበትም። ወገኖቼ ጽኑ። ከእናንተ ከእኛ የሚጠበቀው እግዚአብሔር የተናገረውን ያንን የተስፋ ቃል ማመንና በዛ ላይ መቆም ብቻ። ተማከረ ይላል፣ የሚገርም ነው። መማከር አደገኛ። በዚህ ሁኔታ ውስጥ ስትማከሩ የእግዚአብሔርን መንፈስ በእግዚአብሔር መንፈስ የተቃኘ ሰው ካልሆነ በቀር የእናንተኑ ፍርሃት አምፕለፋ የሚያደርግ ሰው ነው የሚገጥማችሁ። ገደል ነው ይዘዋችሁ የሚገቡት። ሃይማኖት ፈጠረ ሌላ አመላክ ሌላ ክህነት ሌላ ስርዓት ነው የፈጠረው። ባጭሩ የሚቀጥሉት ቁጥሮች የሚነግሯችሁ ያንን ነው፤ ክህደት። የእስራኤል ልጆች እግዚአብሔርን እንዲ ክዱ አድርጎ ሌላ ሃይማኖት ፈጠረ፣ ሌላ ክህነት ፈጠረ፣ ሕዝቡን አሰናከለው። ከዛ በኋላ ይሄ ሰውዬ የኃጢአት መለኪያ ሆነ፣ የክፋት ጥግ። አንድ ሰው የክፋትን የነውርን ጥግ ሲያደርግ በአባቱ በናባጥ ልጅ በኢዮርባም መንገድ ሄደ ተብሎ መጻፍ ተጀመረ ማለት ነው። በተስፋ ጽኑ፣ በተስፋ ጽኑ። እግዚአብሔር የተናገረ ነገር ይሆናል፣ ይፈጸማል፣ ይደረጋል፣ ወደ መሆን ይመጣል። አናወሳስበው። እግዚአብሔር የተናገረውን ነገር የሚያደርግ አምላክ ነው፣ የታመነ ነው። እግዚአብሔር ምንድን ያለሽ ምንድን ያለህ እንድታስበው እንድታወጣው እንድታወርዱ የሚያስፈልገው ያንን ነው። እግዚአብሔር ያለውን ነው። ይሄና ይሄን አድርግ፣ በዚህ መንገድ ሂድ፣ የተቀረውን ነገር እኔ በዚህ በኩል መጥቼ አከናውነዋለሁ። ያለህን ነገር እሱም ብቻ አስበው፣ የተሰጠህ የቤት ስራ እንድትሰራው፣ እግዚአብሔር የሚፈልገውን ነገር ከተስፋው ቃል ጋር በተያያዥነት ሆነው አድርገው። ያለህን ነገር እሱ መሠራቱን ብቻ አስብ፣ እሱም አድርገህን ብቻ አስብ። እግዚአብሔር ለራሱ ቃል የታመነ ነው። ግድ ይሄና ርገን ስራ ይሄን ፈጽም ካለ፣ በቃ እግዚአብሔር ያለውን ያንን ነገር ብቻ አስብ። እሱን አድርግ፣ እሱን ፈጽም፣ እሱን ስራ። እግዚአብሔር ለቃሉ የታመነ ነው። ሐዋርያት ስራ ምዕራፍ 27 ላይ ሄዳችሁ ስትመለከቱ ኃይለኛ ነፋስ መጥቶ አውራቄስ የተባለ ነፋስ መጥቶ የጳውሎስ የነበረበትን ያንን መርከብ ሲያተረማመሰው፣ ብትንትኑ ሲያወጣው ያ ሁሉ ወደ ሮም መሄድ የነበረበት በውሃ ሲበላ ህዝብ ሁሉ ስብርባሪ እንጨት ላይ ተንጠልጥሎ ሲጮህ፣ ሲያለቅስ ለሶስት ቀን በጨለማ ውስጥ በስቶርም ውስጥ እየዋዠቁ ፀሐይ ሳያዩ ምግብ ሳይበሉ ጨረቃ ሳያዩ እየተንገላቱ በነበረበት ሰዓት የእግዚአብሔር መልአክ መጥቶ ለጳውሎስ ተናገረው በሌሊት የሚገርም ነው ወገኖቼ ወይ ምንድን ያለው እሱም ብያችሁ ጨርሳለሁ ሐዋርያ ሥራ ምዕራፍ 27 ላይ የእግዚአብሔር መልአክ መጥቶ አይዟችሁ ብዬ እመክራችኋለሁ አለ ከቁጥር 22 ጀምሬ ላንበበው አይዟችሁ ብዬ እመክራችኋለሁ፣ ይህ መርከብ እንጂ ከእናንተ አንድስ እንኳን አይጠፋምና የእርሱ የመሆን ደግሞም የማመልከው የእግዚአብሔር መልአክ በዚች ሌሊት በአጠገቤ ቆሞ ነበርና፣ እርሱም ጳውሎስ ወይ አትፍራ፣ በቄሳር ፊት ልትቆም ይገባሃልና፣ እነሆም እግዚአብሔር ከአንተ ጋር የሚሄዱትን ሁሉ ሰጥቷል አለኝ። ስለዚህም እናንተ ሰዎች ሆይ አይዟችሁ፣ እንደተናገረኝ እንዲሁ እንዲሆን እግዚአብሔርን አምነዋለሁና በቃ እንደተናገረኝ በሌሊት መጥቶ እንዳወራኝ እግዚአብሔር እንዳለኝ እንዲሁ እንዲሆን አምናለሁ። እግዚአብሔር የተናገረው ነገር እንዲሁ ይሆናል፣ ያደርገዋል፣ ይፈጽመዋል። ከእኔና ከናንተ ግን የሚጠበቀው እግዚአብሔር የተናገረውን የተስፋ ቃል ይዘን ጸንተን፣ ይህን ስራ ያንን አድርግ ብሎ የተናገረውን እሱን ማድረግ ብቻ ነው የሚጠበቀው። ሌላ ሀሳብ ውስጥ አንግባ ሌላ ካልኩሌሽን ውስጥ ሌላ አናሊቲክስ ውስጥ አንግባ። ነገሮችን ማውጠንጠን፣ ነገሮችን ማሰብ በእኛ አይምሮ በእኛ ልብ፣ ከሰዎች ጋር ቁጭ ብሎ በመማከር ሰዋዊ በሆነ መንገድ የእግዚአብሔርን ነገር መስራት አንችልም። እግዚአብሔር የተናገረውን ነገር የሰጠውን የተስፋ ቃል ብቻ እንቅ አድርገን እንያዝ፣ እዛ ላይ እንቁም፣ እንድንሰራው ልክ ኢዮርባምን እንዳለው ይህም ብታደርግ ብሎ እግዚአብሔር እንደተናገረው እንድንፈጽመው የሚጠበቅብንን እሱን ነገር ብቻ እንፈጽመ እሱን ነገር ብቻ እናድርግ። እንደተናገረው እንዲሁ እንዲሆን አምላኬን አምነዋለሁና ተብሎ እንደተጻፈ እግዚአብሔር የተናገረውን ያንን የተስፋ ቃል በሕይወት በሕይወት ሽፈጽመል ምንድን ያለ ጌታ! ምንድን ያለች ጌታ! እግዚአብሔር የተናገረውን እንዲፈጽመዋል። እንደ ኢዮርባም ማናደርግ። እንደዛ አይነት የከበረ የተስፋ ቃል ተሰጥቶት እሱን ሙልጭ አርጎ እርግፍ አርጎ ትቶ ሌላ ሃይማኖት ፈጠረ። ለምን? ስለፈራ፣ ስለሰጋ፣ በሰውኛ ስላሰበው፣ በልቡ ውስጥ ስላብጠለጠለው፣ በራሱ አይምሮ ስላሰበው ማለት ነው። በቃ እመን እመን፣ ተስፋን የሰጠው የታመነ ነው። እመን፣ በተስፋ እንጽና፣ በተስፋ ጽኑ። እግዚአብሔር የተናገራችሁን ይፈጽመዋል። እግዚአብሔር ያላችሁን ያደርገዋል። በዚህ መልእክት እንደታነጻችሁ ተስፋ አደርጋለሁ። በሚቀጥለው ጊዜ በሌላ ዝግጅት እስክንገናኝ ደህና ቆዩልኝ። አብሬያችሁ የነበርኩት ወንድማችሁ መሃሪ ነኝ። ሰላሙኑ